ጨምሮ ሁሉም ቤተሰብም ስፔሻሊ ክረምት ላይ ታስታወስ ከሆነ ትምህርትም ስለማይኖር ምሳ ይዘህ ትሄዳለህ መርከዝ፣ ከዛ ምሳ ትበላለህ በጀማ ምናምን በቃ ፉል ታይም እዛ ነበር። የወሰንኩት ውሳኔ ክላስ መግባት የለብኝም እኔ ጋር ትንሽ ጋብ ካለ ይሄን ለማቀራረብ ቢያንስ ክላሱን አንድ አመት ሚስ አድርጌ ከዛ በኋላ አለውን እቀጥላለሁ አልኩኝ። አንድ በጣም እንድናነሳው የምፈልገው ነገር አለ ከአንተ ጋር በተያያዘ አንተ ስለ አንተ ሳቅ ስለ ቤተሰብ ማውራታችን አይቀርም። ስለ አባትና ስለ እናትህና ስለ ቤተሰብ ትርቢያ ብናወራ በጣም ደስ ይለኛል። ቁርአን ብዙ ነገር ነው። ቁርአን ህይወት ነው። ቁርአን ሰላም ነው። ቁርአን መረጋጋት ነው። ቁርአን አለ አይደል፣ ህይወት ነው ትርጉሙ ስታውቀው፣ ሁሉንም አይነት ቁርአን ላይ ያሉ ስሜቶች ጋር አብረህ እየተዋሃድክ ትቀጥላለ ማለት ነው። ካልሆነስ ዝም ብሎ ማንበብ ብቻ ነው የሚሆነው። ከቁርአን ጋር በተያዘ ሁሉም ሰው ቁርአንን ይወደደው የሐፈዘው

ኢንሻአላህ ቁርአናዊ ሀሳቦችን ለማንሳትና እንተጋ መተናል ወርሃ ረመዳን የቁርአን ወር መሆኑ ይታወቃልና ና ከቁርአን ጋር ያለንን ግንኙነት የምናጠናክርበት ቁርአናዊ ሀሳቦችን የምናነሳበት ብሎም ከቁርአን ሐፊዞች፣ ቃሪዎች፣ ኡስታዞች ጋር ስለ ቁርአን የምናወሳበት ፕሮግራማችን ዛሬም ጀምሯል። እንሻላ ዛሬም ከውድ ወንድሜ ጋር ተገናኝተናል። እንሻላ ወንድማችን እስኪ ራስን አስተዋውቃል ለተመልካቾቻችን

ከእርሱም ጋር የተዋወቅ ነው። ይህን ከእርሱም ጋር ካልክኝ በጣም ክብር ነው የሚሰማኝ። መርሓባ ሰይዲ ወንድም የፈርሀን አላህ። እኔም እንከዋለብን ወንድሞች መካከል ነህ ብለን ነው የምናስበው። ቁርዓን ነው የተገናኘ ነው። በዛም ላይ ደግሞ ባለ አላቃ ባለ ትስስር ነው ማቀህና። እስኪ ስለ መርከዝ ቆይታ እናወራ ስላንተ። አንተስ እንዴት ነው ወደ ቁርአን ጋር የተገናኘው አጋጣሚ ምንድን ነበር? ታስታውሰዋለህ? መርሃባ። ያው ከቁርአን ጋር ሁሉም ሙስሊሞች የሆነ አላቅ አለ። አብዙ ከሂፍዝ ጋር በተያያዘ ሁሉም ህጻን ልጆች የሚመኙት ነገር ነው። ወላጅም ጨምሮ ሁሉም ቤተሰብም እና ምኞቱ ነበረኝ። የማፈዝ የምታያቸው ነገሮች አሉ። ሀፊዝ ሲባል የሚሰጠው ቦታ አለ ምናምን፣ ያንን ስታይ ቤተሰብ ያንን ሲያይ የሚጓጓው ነገር አለና ከዛ አንፃር ውስጤ ያጉጉት ነበር። ና ግን የገባሁበት ሁኔታዎች ምናምን ሁ አላህ ሲመርጠ ነው። አላህ ከፈለገ ይመርጣል። ከየትኛውን ኮንዲሽን ይመርጣል። በቃ ከዛ ከመረጠ ደግሞ መርጧል እና ስ ፍላጎት በጣም ነበረኝ። ከዛ እኛ አካባቢ አሁን የሀፈዝኩበት መርከዝ የሚቀሩ ልጆች ነበሩና ምንቀራ ልጆች ነበርን። ጠዋት እኔ ስወጣ እነሱ ከመርከዝ ይወጣሉ የምሳ የበሉበትን እቃ ምናምን ይዘው እና አንድ ላይ ነው የሚመለሱት። እና እነሱን ሳይ የሆነ ቅናቻ ምናምን ያድረብኝ ነበር። በቃ የሆነ ደስ የሚል በቃ ጨዋታቸው ምናምን፣ ወሬያቸው እና ብቀላቀላቸው ምናምን የሚል ስሜት አደረብኝ በጣም ማለት ነው እና ከዛ ኦኬ፣ ምንድን ነው የሚያደርጉት? ከየት ነው የሚመጡት? ኢንፎርሜሽን ሙሉ አገኘውኝ እና መቀላቀል አለብኝ ብዬ ወሰንኩ። ለመጀመሪያ ጊዜ ነው እየሰማ ያለሁትና እና አዲስ ነገር ሆኖብኛል። ማሻ አላህ ያንንም ጊዜ እያስታወስከኝ ነበር እና በቃ ስፔሻሊ ክረምት ላይ ታስታወስ ከሆነ ትምህርትም ስለማይኖር ምሳ ይዘህ ትሄዳለህ መርከዝ። ከዛ ምሳ ትበላለህ በጀማ ምናምን በቃ ፉል ታይም እዛ ነበር። ክላስ ሲኖር ነበር ከክላስ በኋላ የምንኖረው እና ውስጥ አቀሰቀስ ማለት ነው እና ኬመር መርከስ ተቀላቀልክ። ሌትሊ ነበር እንደውም ጆይን ያረክን ማስታውሰው። ከዛ በኋላ ቁርአንን ሀፈትክ፣ ምን ያህል ጊዜ ፈጀብህ? ከዛ በኋላ እንዴት ነበረ ቂራአቱ፣ አጠቃላይ እንደጠበቅከው አገኘህ ወይ? እዚ ላይ መራሀ። ከዛ በኋላ ጆይን አረኩኝ። ከሁሉም ተማሪዎች እኔ ትንሽ ዘጌት ብን የገባሁት፣ ብዙዎቹ ያው ይቀድሞ ነበረ ና ይህንን ለማሸጋሸግ የወሰንኩት ውሳኔ ነበር። መጀመሪያ ክረምት ላይ ጀመርን። ከዛ በኋላ ክላስ ሲጀመር የወሰንኩት ውሳኔ ክላስ መግባት የለብኝም እኔ ትንሽ ጋብ ካለ ይሄን ለማቀራረብ ቢያንስ ክላሱን አንድ አመት ሚሳርጌ ከዛ በኋላ ያለውን ቀጥላለሁ አልኩኝ። በዚህም ውሳኔ ጸንቼ አንድ አመት ሚሳረኩኝ ማለት ነው። ቶ ታስታውሳለህ፣ እናንተ ክላስ ስትሄዱ እኔ እዛው ነበር ማሳልፈው። ያው ቁርዓን ቻሌንጅ አለው። ዝም ብሎ አንድ ሰው ተንስቶ ሀፊዝ መሆን አይችልም። ስለፈለገም አያፍዝም። አላህ ምርጫ አለው። አላህ መርጦት ከዛ በኋላ ደግሞ የእሱ ጥረት አለ እዛ ጋ። ያው ብዙ ናቸው ማለት እስከ መጨረሻ ድረስ መሄድ ነው። ለምሳሌ ሩጫ ከሆነ ውድድሩ በጀመረው አደለም፣ ታላቁ ሩጫ ምትል ማራቶን ምትል የሚጀምረው ሰው ብዙ ነው፣ ሺዎች ሊሆን ይችላል አደላ ግን ከነዛ ሰዎች መካከል ምን ያህሉ ነው እስከ መጨረሻ ድረስ የሚሄደው? ምን ያህሉ ነው በጣም ቀስ እያለም ቢሆን በጣም ቆይቶም ቢሆን አምስት ዓመት የሚሆን ይፍጅበት አስር ዓመት የሚሆንበት ምን ያህሉ ነው ሰክሲድ የሚያደርገው? ምን ያህሉ ያንን መጨረሻውን መስመር የሚያልፉ? ይመስለኛል ዋነኛው ሀሳብና በጣም እኔ ከማስታውሰው እራሱ በቃ አንድ ዓመት ትምህርትን አቁመህ እራሱ ሲሰጠው የነበረው ዴዲኬሽን ለሁላችንም ትምህርት ነበረ። ይሄንን ያለፈኝን ነገር ይሄ ድሉን ባለማግኘት የነሱ ያመለጡኝን ጋፕ መሙላት አለብኝ ብለህ በጣም እንትን ታደረግ ነበርና ደስ ይል ነበር። እስኪ የገጠመኞች ትውስታዎች አጋራን። እስኪ ላይ እኔ የገጠመኝ ሰው አይደለሁም በረብሻው የሚታወቅ ሰው አለ፣ መሐመድ ሳሊ ምናምን ስም አልጠራም። እና እንደዚያም ሆኖ እንደዚህ ብዙ አጋጣሚዎች ወላ ማሻላ ብቻ። በጣም ደስ የሚል ኢንቫይሮንመንት እንደነበር ነው የመርከዝ ቆይታ፣ የማይደገም የህይወት መራፍ ይመስለኛል። በጣም እሱ ሲጀምር የተለየ ነበር። በጣም አብሶ ደግሞ እኛ የእኛ ስብስብ ከውስጣት ጀምሮ ሙሉ ተማሪው አላህ ያሰባሰበብን መንገድ በጣም የሚገርመኝ ማለት ነው። ስቲል አሁን ድረስ በህይወቴ እኔ የትን ቦታ ካሳለፍኩት ህይወት የቀ መርከዝ ላይ እነዛ ወንድሞች ጋር ያሳለፍኩት መቼም አላገኘው። ትልቁ ያተረፍኩበት እኔ በዛ የመርከዝ ቆይታ ወንድም ነው ወንድም ማለት ነው በቃ ጀስት ብዙ ወንድሞች አፍርቼበታለሁ። ያ ደግሞ በቃ ትልቁ ቁርአንም የሰጠኝ ነው። ወንድም ሰጥቶኛል በቁርአን ሰበብም ቢሆን ማለት ነው። እና አልሀምዱሊላህ አንድ በጣም እንድናነሳው የምፈልገው ነገር አለ። ከአንተ ጋር በተያያዘ ሙር ከአንተ ስለ አንተ ሳቅ ስለ ቤተሰብ ማውራታችን አይቀርም። ስለ አባትና ስለ እናትህና ስለ ቤተሰብ ትርቢያ ብናወራ በጣም ደስ ይለኛል። እንዴት ነው አሁን አንድ ማለቴ ሙር የምታወራልን ካደክበት አስተዳደግ ተነስተ ቢሆንም አንድ ፋሚሊ እንዴት ነው ልጁን ማሳደግ ያለበት ከቁርዓን ጋር ከአዝካሮች ጋር ከመሰል ነገሮች ጋር አላቃ ኑሮት በሩህ እንዲያድግ ምን ማድረግ አለበት እስኪ የምትሰጠን ተሞክሮ ወይም ብቻ የተማርከውን ነገር ያደግክበትን አስተዳደግ በትምህርት መልኩ ብንነግረን ደስ ይለኛል ብስሚላ ወላሂ እኛ ቤት የተወሰነ መንገድ ለመግለጽ ስሞክር ያን ያህል አባቴም እናቴም ዲን ኑሯቸው አይደለም ግን ለዲን የሚሰጡት ቦታና ትርጓሜ በጣም ትልቅ ነው አብሶ አባቴ ከህፃናታችን ጀምሮ ነበር አዝካር ሙሉ አዝካርን ሁላ እስከ መሸምደድ ማለት ነው። ሙሉ የአዝካር ኪታቧን እስከ መሸምደድ ያ የሆነው ያው በፕሮሰስ ነው። የጧትና የማታ አዝካሮችን ሁላ ያስብለን ነበር፣ አይሰለችም ነበር እና ምንድን ነው አሁን ሌሎቹ መጠቀም ያለባቸው ቤተሰቦች ከትንሹ ጀምረው በጣም ከትንሹ ምናልባት አዝካር ላይ ምግብ ከመብላት ሊሆን ይችላል ከዛ ጀምሮ ግን መሰልቸት የለባቸው። ያ ነገር ውስጣቸው የሚያድረው ውስጣቸው መቼ ነው የሆነ ካደጉ በኋላ ሊሆን ይችላል። ምናልባት ሜቢ የዛኔ ትእዛዝ ስለሆነ ወላጆች ስላዘዙ ምናምን ሊሆን ይችላል የሚያደርጉት ማለት ነው። ግን የሆነ ጊዜ ይጠቅማቸዋል፣ ደግሞ ይቀረጻል። እና ያንን ነበር አሁን እኔ ላይ የሰራው በጣም በጣም አባቴ በቃ የአዝካር ሰው ነበር እና እሱን እኔ ላስ አጋብቶታል ማለት ይቻላል። ከመጀመሪያ ከአነሳት ጀምሮ በቀኝ ተነሱ በቀኝ እንደዚህ ተነሱ፣ ስትነሱ ይሄና ስካር ነው በለው፣ ምግብ ስበሉ እንደዚህ አንድ ላይ የወጣን ከሆነ ከቤት ስንወጣ ያ ብስሚላ የተወከልተው አላ ወላ ሓውለ ወላ ቁወት የለ ብል አላሁመ ኒ ከዋድ አናዲላ ውቅበላ ያስታውሰኛል እለዋለሁ ማለት ነው። ስንገባ ሜቢ ከተገናኘን ያስታውሰኛል። አብረን ከሆነ በቃ ዝናብ ከጣለ ያስታውሰኛል። ነፋር እኮ ልጅ እኮ የሚማረው ነግረኸው ሳይሆን ፕራክቲካል ሲሆን ፕራክቲካል በቃ ሲያየህ ነው የሚማረው ይመስለኛል። ትክክል እና ጀስት እሱ ኑሮት ነው፣ ደግሞ ዝም ብሎ ንግግር ብቻ አይደለም። ይህ በቃ በያዘኝ እንኳን ሲያረገው አያለሁኝ። የሚያረገው ደግሞ በድብቅ አይደለም ግልጽ አድርጎ ያደረገዋል። ብዙ ሰው አሁን ይቸገራል። እኔ ራሱ አሁን የምቸገረው እያልኩትም ቢሆን አላውቅም። የትኛው ማስከር የሆነ ግልጽ ላታደርገው ትችላለ ይለው ነበር እና አይ ነበር እና እሱ ነገር በጣም እኔ ላይ ተጽዕኖ ፈጥሯል። በጣም አንተም እንደምታውቀው ብዙ ጊዜ እናወራለን። አንተ ጋብሶ ከታች ጀምሮ በጣም ህፃን እያለን ጀምሮ ማለት ነው እና ትንሽ ሀርድ ነገር ነው። አባቴ አብሶ በዚህ በዲን ዙሪያ ላይ በዛው ልክ ደግሞ በጣም በቃ በጣም በቃ ልቡት ስስ የሆነች ምናምን ተቆጥተው ሁላ ለ ቁጣው ማካካሻ የሆነ ነገር የሚሸልም አይነት ሰው ነው። ወደውም ያጣፋ ሰው ነው በቃ ቁጣውን ማለት ነው። እና አልሐምዱሊላህ በጣም ደስ ይላል፣ በጣም ደስ ይላል። እንደዚህ አይነት ነገሮች ለቤተሰቦች ትልቅ መልእክት እንዳላቸው ተስፋ እናደርጋለን። ምክንያቱም ቤተሰቦች ለልጆቻቸው ያስተላልፋሉ። ህይወትን ለእነሱ ሰጥተው ነው ህይወታቸውን የሚያሳልፉት አይደለ። በልጅ ህይወት ውስጥ እነሱ ይኖራሉ ብዬ አስባለሁ። በልጅ ደስታ፣ በልጅ ስኬት ውስጥ እነሱ ይደሰታሉ። እና አላህ ስብሐነሁ ወተዓላ ትክክል የሆነ የልጆች አስተዳደግ መንገድን ከሚያውቁት ያደርገን። እኛም ከተናጋሪዎች ብቻ እንዳንሆን። መርሓባ ሰይዲ። ስለ ቁርአን እናንሳ እስኪ። እንመለስ ወደኋላ ኋላ። ቁርአን ምንድን ነው? ቁርአን ምንድን ነው ለአንተ ብለህ ታስባለህ? እስኪ በራስህ አገላለጽ በራስህ አረዳድ እስኪ ብታቀራ። ቁርአን ብዙ ነገር ነው። ቁርአን ህይወት ነው። ቁርአን ሰላም ነው። ቁርአን መረጋጋት ነው። ቁርአን አለ አይደል ህይወት ነው ያ ማለት ቁርአን ብዙ ነገር ነው ማለት ነው። እና እኔ አሁን ቁርአን በፊትና በኋላ ብዬ ባነሳለህ እዚህ ላይ አይዶ ነው ቁርአን መጥቶ ብዙ ነገር ነው ያስተካከለው። በቃ ሰላሜ ሰጥቶኛል፣ ትልቁ ነገር እሱ ነው። መረጋጋት ሰጥቶኛል፣ አለ አይደል ሁሉም ሰው የሚመኘው ነገር ይመስለኛል ይሄ። ነው ከመረጋጋት ጋር ከሰላም ጋር ተያይዞ አሁን ሁሉም ሰው የሚፈተንበት ነገር ነው እና ትልቁ መፍትሄው ቁርአን ነው እና ቁርአን ሰላም ነው ነው። ከቁርአን በፊትና በኋላ ስትል ሰማሁና፣ ከቁርአንና በፊት ነው ኋላ ይባል ነገር አለ ማለት ያው አደለ ህይወት ወይስ ቁርአን ጋር ሳንተዋወቅና ከቁርአን በኋላ ማንነታችን ላይ ለውጥ ይመጣል። በጣም ከቁርአንና በፊት ሁሉም ሰው ላይ የሚሰራ ይመስለኛል። አብ ሰው ቁርአን ጋር ግን የሆነ ትንሽ ግንኙነት ያለው ሰው ሜቢ አሁን እኔ ብገልጽልህ የዛን የመርከዝ ገብቼ ቁርአን ጋር በዛ መንገድ ባልሰራ ኖሮ ባልኖረው ኖሮ አዶ ነው አሁን ላይ የት እንደምኖር አላቅም። ያ ማለት ከስነ ምግባር ሊሆን ይችላል ሰው ጋር ከመነዋኗር ሊሆን ይችላል ከብዙ ነገር የሆነ በቃ እማይሆን ሰው ሊሆን ይችል ነበር። ግን ቁርአን ብዙ ነገሬን ነው የሰራው። ያኔ ብዙ ነገሬን አስተካክሎልኛል

ቁርአን ማለት እንደዚህ ነው። ህይወት ይዘራ ባሃል ከጨለማ በኋላ እንደሚመጣ ብርሃን ነው። በቃ ከሞት በኋላ እንደ መቀስቀስ ነው። ከሞት በኋላ ነፍስ እንደ መዝራት ነው ያለ ነበርና እዛ ጋ ነው ቀጥታ ያገናኘሁት። ግን ቁርአን ሰው ላይ የሚጨምራቸው ቫሊዎች አሉ። አደለ ሲቀራው፣ ተደብር፣ ሲያደርገው፣ ሲያሐፍዘው ሁሉም ላይ ሊቭል ሊቭል ያላቸው ይመስለኛል። አንድ ሰው ምንም ቁርአን ጋር የማይተዋወቅ ሰው ቁርአን አሊፍና ባን መቀጥሎ ማንበብ የማይችል ሰው አሊፍ ጥቁም ትጋዳ ማያቅ ሰው ና ቁርአን በነዘር የቀራ ሰው መካከል ያለው ልዩነት፣ ከዛም ደግሞ በእሱና በሓፊዝ መካከል፣ ከሓፊዞች ደግሞ በአሊሞች መካከል ያለው ልዩነት በጣም ሰፊ ይመስለኛል። ና እስኪ ከእነዚህ ጋር ምን የሚጨምረው ነገር አለ ቁርአን በእያንዳንዱ ሌቨል ብለ ታስባለህ። ትልቁ ነገር ይበልጥ የሆነ ነገር ባወቅ ቁጥር አይምሮ እየሰፋ ይመጣል፣ አይደል? ይበልጥ ባወክ ቁጥር ትረጋጋለህ፣ ይበልጥ ባወክ ቁጥር የንግግር ክህሎትህ አሪፍ ይሆናል፣ ይበልጥ ባወክ ቁጥር እንደዛ ነው። እና አሁን እንዳልከው ነው፣ በሊቭሉ ልክ ነው ሰውየው የሚሆነው፣ ቁርዓንም ሊሰጠህ የሚችለው ማለት ነው። አንተ ይበልጥ ስትሰጠው ይበልጥ ይሰጥሃል። አሁን አሪፍ ላይ ያለ ሰው ገና ነው፣ ከዚ ነዞር የሆነ ተጠግተዋል የሆነ እና አብረህ ደግሞ ስትኖረው ያኔ ስትደጋግመው ስትቀራው ስትሰግድበት

እሱም በተማሪ ሊቨል አልፎ ያን ጁህድ ሁላ አውጥቶ ተማረ፣ ከዛ በኋላ ወደ ሌላ ሰው ያሻገረ ነው ያስተማረ ነው ይላልና፣ ሞር ከአቅሪ መሆን ቻሌንጆች አሉት እና ቃለን ፈድሎች አሉት። ይህን ሁላ እንትን አድርጎ ማቅራት፣ እስኪ እዚህ ጋር የተወሰነ የምትለን ነገር ካለ ደስ ይለኛል። አሁን ስ ቁርአን አንተ ስትቀራው አለ አይደል? የሚሰጥ ራሱ የሆነ አጅር አለ ከዛ ደግሞ አንተ በአንተ በአንተ ደግሞ አቅም ሰው ላይ ያንን ነገር አንጸባርቀህ ያ ሰው ከምንም ተንስቶ በአንተ ስበብ ቁርአን መቅራት ሲችል እሱ ራሱ አንተ ላይ የሚፈጥረው ስሜት አለው። ሁለት ደግሞ አንተ ይህን እንኳን ባትኖር በጋይብ አጅር የሚያስቀጥልም ነገር ነው እና አንተ ይበልጥ የምትጠቀምበት ነገር ነው። ያ ማስቀራቱ ይበልጥ ለአንተ በጣም አስፈላጊ የሆነ ነገር ይመስለኛል። እና ከዚህ አንጻር ቁርአን ሲልሲላውም እንዲቀጥል ማስቀረቱ በጣም አሪፍ ነው ማለት ነው ኦኬ ስለ ተደቡር እናንሳ እስኪ ቁርአን ዝም ብሎ መቅራትና ትርጉሙን ሳያውቁ መቅራትና ምን አላህ ምን እያለን እንደሆነ መቅራት መካከል ትልቅም ልዩነት አለ አሁንም እንደ ቅድሙ ሰዎች አብዛኛው ሰው ቁርአን ምን እያለ እንደሆነ ሳያውቅ ሊቀራው ራሱ ይችላል ይሄ ግን ቁርአንን ከመረዳት ጋር የሚፈጥንበት ተጽሮ የለም ወይ ማለት ትክክለኛ መልእክቱን እንዳያውቅ አያደርገውም ወይ ቁርአን መረዳት ምን ያህል አስፈላጊ ነው? ቁርአንን መረዳት በጣም አስፈላጊ የሆነ ነገር ነው። ያ ማለት አንተ ስለምታደርገው ነገር ማታክ ከሆነ እንደዛ እንደ ማለት ነው፣ አለ አይደል የምትቀራው ነገር ይበልጥ ሴንስ የሚኖረው ትርጉም የሚኖረው እያወቅከው ሲሆን፣ ታሪክም ሲሆን ቁርአን ላይ ያለ ታሪክ ስታነሳው ታሪኩ ጋር የተያያዘ ነገር በአይምሮህ እየሳልክ በዛው ደግሞ አላህ የሚቆጣባቸው ቦታዎች ላይ ስትደርስ ሪል ስሜቱን አንተ ጋር እያጋባ አሁን አላህ ደግሞ እያበሰረ ከሆነ ስለ ጀነት ሲሆን ደግሞ ትርጉሙን የምታቅ ከሆነ ይበልጥ ስሜቱን ትኖረዋለህ። ዝም ብሎ ማንበብ ብቻ አይሆንም። ትልቁ ልዩነት ይሄ ነው። ትርጉሙን ስታቀው ሁሉንም አይነት ቁርአን ላይ ያሉ ስሜቶች ጋር አብረህ እየተዋሀድክ ትቀጥላለህ ማለት ነው። ካልሆነስ ዝም ብሎ ማንበብ ብቻ ነው የሚሆነው። እና ማወቁ ይበልጥ የሚያስፈልገው ለዛ ይመስለኛል። የሁሉ ስሜቶቹን ለመጋባት እዛ ላይ ቁርዓን ላይ ያሉትን ስሜቶች ማለት ነው። እና እንግዲህ ቁርዓን ምን ያህል ፓወርፉል ነው ብለ ታስባለህ ማለት መልእክቶቹ፣ አላህ ሲያናገረን ምን ያህል ሀይል አላቸው። በቃ የሚገርመኝ ነገር እኔ የሆነ ሁኔታ ላይ ሆነህ አታነብም የሆንን ቁርዓን ያ ሁኔታ ከአንተ ሁኔታ ጋር ይሰካል። በቃ ይገጥማል። የሆነ ጥያቄ ውስጥ ሆነ ከሆነ ቁርዓንን መከፍተው ያ ጥያቄ ይመለስልሃል የሆነ ብዥታ ውስጥ ሆነህ ከሆነ ብዥታ ይጠፋል። የሆነ መወዛገብ ውስጥ ሆነህ ከሆነ ብቻ፣ የሆነ ነገር ውስጥ ሆነህ ካነበብከው የሚያስፈልግህን ነገር ይሰጥሃል ብዬ አስባለሁ። እና እንደዚህ አይነት አላጋጠመህም? ምን ያህል ቁርዓን ፓወርፉል እንደሆነ ማለት ነው። በጣም በጣም ፓወርፉል ነው። አሁን ብዙ ጊዜ እኔ ማነሳው የሆነ

ይሰጠና ትደሰታል ያጥናናሃል ደግሞ መልሶ ማለት ነው አኽራው በልጦ ሳለ ዱንያ ላይ ደግሞ ያኔ እንዳትሰበር ወለሰውፈ ዩዕጢከ ረቡከ ፈተርዳ ነቢዩን ወደኋላ ወደ ነቢዩ ስኔ ደግሞ አለምን የዚህ ከየት መንፈ መንፋአዋ እሱን ደግሞ በምን ታይዋለህ አንተ አሁን ያለህበት ሁኔታ ምናልባት ከዚህ በፊት ተመኝተው ሊሆን ይችላል እየደረስክበት ከዛ ነቢዩ መለሳቸው የዛኔ እኮ የቲም ነበርክ ብሎ እያስታወሳቸው ነበር ባዶ ነበርክ እና ሱረቱ ዱሃ ትልቅ የሆነ እና እንደ ዱሃ ያኔ ሌሎች ብዙ ብዙ ሊገለጹ የሚችሉ አያዎች አሉ ልናነሳቸው የምንችላቸው ማለት ነው። እና ትርጉሙን ስናውቀው፣ ቁርአንን የበለጠ ስንረዳው የበለጠ ሞር ብዙ ነገር ህይወታችንን የምንመራበት የሚባለው እኮ ለዛ ነው። እና የበለጠ ስንረዳ ነው ደግሞ ያ ነገር የሚሆነውና። ና መርሓባ ወደ ሀፊዞች እንመለስ። ና ስለ ሙራጃ እስኪ የተወሰነ ነገር እናንሳ። ብዙ እንግዶች የሚስማሙበት ሀሳብ ቁርዓን ስፔሻል የመጀመሪያው የሀፈስክበት ሰሞን አካባቢ ትልቅ ልፋት ይጠይቃል። ብዙ እንግዶች ብዙ ሰዎች የሚጠቀማቸው ሙራጃ ቴክኒኮች ይኖራሉ ውርዶች ይኖራሉ ነው እና ሰው ሙራጃ አሁን እንዳይጠፋበት ምን ማድረግ አለበት ብለ ታስባለህ? እንዳልከው ነው ትልቁ ትልቁ የቀራበት አመቶች በጣም እሱ ወሳኝ ነው። እነዚህ አመቶች በቃ ቁርዓኑን የሚፈልገው ከሆነ እሱ ወሳኝ ነው ለሱ ማለት ነው። ከዛ በኋላ ባለፈ ግን ሁሌ ፕሮግራም ዊርድ ሊኖረው ይገባል። ከዛ በተያያዘ ግን ጠንከር ብሎ ሶላቶች ላይ ነዋፊሎች ላይ ትንሽ ትንሽ እያደረገ ቢያለማመደው የበለጠ ሶላት ሲሆን በጣም ይጠነክራል። ሶላት ላይ ሲሆን የበለጠ ይጠነክራል። ያ ወስዋስ ነገር አይኖርም እዛው ሁነ ስለሚሆን ያ የበለጠ ለሙራጃው ተጽእኖ ይፈጥራል ብዬ አስባለሁ እና እንዲቀመጥ በደንብ ያግዘዋል። ቁርዓንን በአንድ ቃል ግለጽ ል ብልህ ምን ትላለህ? ወላሂ እንጃ ቁርዓን በአንድ ቃል በምን እንደምገልጸው አላውቅም። አይገለጽም። አዎ በጣም ሀቁን ከማጎደሉ ላይ ነው። መርሓባ እስኪ መጨረሻ ፕሮግራማችንን በምክሮቹ ብንዘጋው ደስ ይችለኛል። ካሳለፍከው ህይወትና ተሞክሮ ለተመልካቾቻችን፣ ላልሓፈዙት ላልቀሩት፣ ቁርአንን ሓፈዞ ለረሱት፣ ጠቅላላ ድርጋ የምታስተላለፈው መልእክት ካለ ድልል ውስጥ መርሓባ ብስሚላህ። ከቁርአን ጋር በተያያዘ ሁሉም ሰው

እነሱ ደግሞ ሁለተኛ ምሰሶ ናቸው። እነሱን አደራ ለእናንተ ህይወት ለየትኛውም ህይወት መሳካት እነሱ በቃ የሆነ አሻራ አላቸው። እና ወላጆቻችሁን አደራ ወጣቶች፣ በተለይ ቃ እነሱን አደራ። በእነሱ ከህልማችሁ ትደርሳላችሁ፣ ካስባችሁበት ትደርሳላችሁ። ና ወላጆቻችሁን አደራ ነው ማለት ነው የምንፈልገው። በጣም ተመልካቾቻችን መልእክቱን አስተላልፋሉ። ኢንሻ አላህ ትጠቀሙበት ዘንድ ምክራችን ነው። ወንድማችን ወንድሜ አክብረህኝ እዚህ ድረስ ስለመጣ ጥሬን ስለተቀበልክና ይህን የመሳሰሉ አሪፍ አሪፍ ሀሳቦችን ለተመልካቾቻችን ስላደረስክልን እጅግ አድጌ አመሰግናለሁ እንደ አሳይመንት የሰጣቸውን ነገሮች ተመልካቾቻችን እንደሚወስዱት ተስፋ አደርጋለሁ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበረ ከወንድማችን ፈርሃን ጋር ያደረግነው ቆይታ እዚህ ላይ ለማገባደድ ተገደናል። እንደዚህ ውብ ያደረጉን ቦኻሪ ብራንድ ኮሌክሽኖች ናቸው ቤተል አደባባይ ታገኟቸዋላችሁ እንድትጎበኛቸው ምክራችን ነው ኢንሻአላህ በሌላ ክፍል ከሌላ እንግዳ ጋ ስለ ቁርአን ስለ ረመዳን የምናወሳበት ፕሮግራም ይቀጥላል። ለዛሬው እዚህ ላይ እናቆማለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።